ኦሪት ዘፍጥረት ምዕራፍ ሶስት አንድ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮረኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት። ሁለት ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን። ሶስት ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከሱ አትብሉ፣ አትንኩትም። አራት እባብም ለሴቲቱ አላት ሞትን አትሞቱም። አምስት ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ስድስት ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውን ወሰደችና በላች፣ ለባልዋም ደግሞ ሰጠችው። እርሱም ከእርሷ ጋር በላ። ሰባት የሁለቱም ዐይኖች ተከፈቱ፣ እነርሱም ዕራቁታቸውን እንደ ሆኑ አወቁ። የልብስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድን አደረጉ። ስምንት እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሻሸቡ። ዘጠኝ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። አስር እርሱም አለ በገነት ድምፅህን ሰማሁ ራቁቴንም ስለ ሆንሁ ፈራሁ ተሸሸግሁም። አስራአንድ እግዚአብሔርም አለው ራቁትህን እንደ ሆንህ ማን ነገረህ? ከሱ እንዳትበላ ከአዘዝሁህ ዛፍ በውኑ በላህን? አስራ ሁለት አዳምም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። አስራ ሶስት እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድር ነው አላት። ሴቲቱም አለች እባብ አሳተኝና በላሁ። አስራ አራት እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። አስራ አምስት በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠዳትን አደርጋለሁ እርሱ ራስህን ይከተክጣል፣ አንተም ሰኮናውን ትከተክጣለህ። 16 ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ። በጭንቅ ትወልጃለሽ። ፈቃድሽም ወደ ባልሽ ይሆናል እርሱም ገዥሽ ይሆናል። አሥራ ሰባት አዳምንም አለው የሚስትህን እልቃል ሰምተሃልና ከሱ እንዳትበላ ካዘዝሁህ ዛፍም በልተሃልና ምድር ካንተ የተነሳ የተረገመች ትሁን በሕይወት ዘመንህም ሁሉ በድካም ከርሷ ትበላለህ። አሥራ ስምንት እሾህና አሜከላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። 19 ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህና። ሀያ አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። ሀያ አንድ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም። ሀያ ሁለት እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። 23 ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ። ሀያ አራት አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ከኪሩቤልና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ።